እነዚህ የተሸለሙበት ምክንያት በሸላሚዎቹ ቋንቋ ነበር አለ። ኬንያ አለ፣ እነ ቧኚ አሉ፣ እነ ሴደል ሴንጎር አሉ፣ ምናምን የፖለቲካ መሪዎችም ሆኑ ፖየቶች ነ ሴኔጋሉ። እነዚህ ሁሉ ጸጋዬ ጋራ ኮንቴምፖራሪስ ናቸው። በአካልም አግኝቷቸዋል፣ ያውቃቸዋል፣ ወዳጆቹም ነበሩ። ግን እነሱ ሲሸልሙ እንዴት ነው? ምክንያቱም የእነሱንም ስራዎች አንብቤያለሁ ይህ በአድሎ አይደለም፣ የሀገር ሰው ስለሆነ ምናምን አይደለም። እንደዚህ አይነት ነገር እንደሚያደነቅ ቁር ስለማቀኔ በሀገር ሰውነት ጃጅመንት ኦብስኪር እንዲሆን አልፈልግም። ግን የእነዚህን ስራዎችና ጸጋዬን ሳወዳድረው ምንም አይደራረስም። ምናልባት ካወዳደር ከሆን ከሼክስፒር ጋር ነው። ኢቭን ከሼክስፒር ጋር እንኳን አይደራረስም ነው የምለው። ግን ለምን ያልተሸለሙ ካልክ በሸላሚዎቹ ቋንቋ አይደለም። እንግዲህ በራሳችን ቋንቋ የማሰብ እድላችን ደግሞ ያው ከዓለም ከቶፍም አድርጎናል።